በእውነቱ ከሆነ ያ ነገር አልሆነም። ምክንያቱም ዳኒ ቤተሰብ ሰብስቦ ዘመዶች፣ ጓደኞቹ ምናምን ሰብስቦ በሱ ኩያ ያሉት ይረዱታል፣ ፋሚሊ ምናምን። ግን ሁሉ ነገር ከዛ በኋላ በቃ በግል ደግሞ ወደ እናንተ የማያወጣ መቀበልም ፕሮግራሟም እንዳልሆነ በዚህ ሰዓት ፈቃደኛም እንዳልሆነች ገልጻለታለች። ያንን በዚህ ነገር ላይ ሁሉም ሰው እና አብረሽም ሁሉም ሰው በቃ ሁሉም አብረው ነው ያሉት። ኮምፕሌን ያልተደረገው ለምን አንድ ሰው ለምሳሌ አብረሽ አለ፣ ፍቅር አለ፣ ሩታ አለች፣ አብረሽ አለ፣ ኤርሜ አለ፣ ለምን አይቃወሙም? አንድ ላይ ነው የሆነ ነገር ቢሆን ቢኮዝ የእውነት በጣም በሰዓቱ ዳኒ ከባድ ነገር ውስጥ ገብቶ ነበረ ሕክምና ሁሉ ተደርጓል ነው የሚመስለው። በዚህ ሰዓት እኮ ዳኒ ናተ ነው። ቢሆንስ ዳኒ ባይኖርስ አጠገባችን ያእልህ ነው በመናደር ነው። ሁለት ደግሞ ልጅቷን እያፈላልጌ ያደርል የሚያመጣት ራሷናት። አባት የመጣችው መገኛው ቪዲዮ ላይ መኖር ስለነበረብኝ ኖርኩኝ እንጂ ልጅቷ ራሷናት። ያንም ችግር የለብኝም፣ የግል ነገር የለብኝም። ስንት ነገር ለጽጌ ብዬ እኮ እኔ ከዳኒ ጋር ስንት ሄጣልቻለሁ ዱባይ አብረው በነበሩ ሰዓት እንዲተዋት አይደለም፣ አብረው በነበሩ ሰዓት ሳይድ ይዛለሁ ለሷ በመለያየት እና ሌላ ሰው ኢብን ቡታጅራ ሄደው ዳኒ እሱ ቪዲዮ አላዩትም እንዴ? ቡታጅራ ሄደው ያደረገችው ሌላ ምናምን ገባሽ። ይሄ ህፃን ቀልድ ነው የሚያደርጉት። አንዳንዴ የሁለቱም ልክ ላይሆኑ ይችላሉ፣ ግን እኔ በመሀል ገብቼ የአንድ ሰውን ህይወት ለእናንተ እኔ አሁን ወይ በጣም ስናደድ የምናገረውን አላውቅም። የሚመስለኝን ልል እችላለሁ፣ ምናምን ምናምን። መለስ ስልክን ከቪዲዮ በኋላ መለስ ስል ደግሞ ሌላ ሜሮን ነኝ። አሁን እናንተ መታችሁ መጥፎ ነገር ስትጽፉ ወይም ስትናገሩ ምናምን፣ በዛ በምናንተ የምታስቡት አይደለም። ጽጌ ጋር እኔ አንድችም ቅያሜ የለብኝም ግን የሚጎዳትን ነገር ሁሌ ስለምታረግ ሁሌ የሚጎዳትን ነገር ካለፈ በኋላ የሚጎዳትን ነገር ስለምታረግ ነው እንጂ እኔ ባልኖርም እች ልጅ ከመምጣት ወደኋላ አትልም። መኖሬ ነው ሰው በእኔ ጋር በእኔ ዘንድ ስላለፈች ነው እንጂ የራሱ ጓደኛ ራሱ የሚያውቃት የሱ ምትናት በዛ ነው። ግን ሜሪ የምን እንደሆነ ታውቂያለሽ። አንቺ እንደታላቅ ታላቅ እንዳያዝም እንደ ቤተሰብም ሆነሽ እንደ ጓደኛም ሆነሽ ለጽጌ ጽጌ ብታጠፋ ጽጌ ነገር አስተካክይ። አንዳንዴ ላስረዳሽ እኔ ከመኪና ክራይ ጀምሮ እየአንዳንዳችን ምን ምን እንደምናደርግ ላይ ማውራት ታስታውሳለህ አይደለ? እየአንዳንዱ ነገር ስንት የሚወደው ብዙ ሰዎች አሉ። ስንት ነገር ስፖንሰር ሆኖ ገንዘብ አታወጣም። አንተና እሷ ከምትጋቡ ከሆነ በጣም ብዙ ነገር ነው የሚልሽ ላይ ላይ ቁጭ ብለን አወርተን ጨርሰን ነው እንግዲህ ይህን ነገር የፈጠረችው። ስንት ነገር የተበላሸው ማለትነይሄን ደግሞሆነ ፕሮግሬንዶች አንድ ወንድ ቦይፍሬንድ ወይ ደግሞ በአዘዛቶች ያሻላል እንደ ኤግዛም ነው። በፍሬንድ ቦይፍሬንድ አብሮች በጓደኛ ጊዜ ኤንጌጅመንት ታስበያለች፣ ግን ያንን አንድ ቀን ነው ብለች ታስቢያለች። ሁሉም የራሱ ፕላን አለው። ገባች

እንግዲህ ከዚህ በላይ ላስረዳችሁ ምንም ነገር አልችልም። ይኸው ዳኒ ከቪዲዮ ውጭ ያላለች ፕሮግራም አይደል ፕሮግራሜ ሜሪ ሜሪ